በመዲና ጎዳናዎች ላይ እየተዘዋወሩ ነበር። ድንገት አንድ አስገራሚ ነገር ተመለከቱ። ወደዚያ ራቅ ካለ ቦታ እሳት እየነደደ ተመለከቱ። ዑመር ከአገልጋያቸው አስላም ጋር ሆነው ወደ እሳቱ የቀረቡ ሲመጡ አንዲት ሴትዮ በተቀጣጠለው እሳት ላይ ትልቅ ድስት ጥዳ ተመለከቱ። በዙሪያዋም ሕፃናት ተኮልኩለው በረሃብ ምክንያት ለቅሶ ያሰማሉ። አንዱ እማዬ ምግብ እፈልጋለሁ ይላል። ሌላው እናቴ ረሃብ ሊገለን ነው እያለ ያለቅሳል። ሌላኛውም ደግሞ መናገር አቅቶት ምርር ብሎ ያለቅሳል። ዑመር ሁኔታውን አይተው በመደናገጥ ልጆቹ ለምን እንደሚያለቅሱ ጠየቋት። ሴትየዋም የሚያለቅሱት ከባድ ብርድና ረሃብ ይዟቸው ነው አለች። ዑመር እሳቱ ላይ ወደ ተጣደው ድስት እየተመለከቱ እዚህ ድስት ውስጥ ምግብ የለም? እንዲህ በማለት ጠየቋት ሴትየዋም እንባዋን በጉንጫ ላይ ያፈሰሰች ልጆቹ ዝም እንዲሉና እንዲተኙ እንጂ በእሳቱ ላይ የተጣደው ድስት ውስጥ ከውሃ በስተቀር ምንም የለውም። ወላሂ በእኒና በዑመር መካከል አላህ ይፈርዳል አለች። የሚጠይቋት ዑመር መሆናቸውን አላወቀችም። ዑመር ሁኔታሽን በምን ያውቃል? አሏት። ሱብሃነላህ እያስተዳደሩን ነገር ግን ረስተውናል አለች። የሴትየዋ ንግግር ዑመርን አሳመማቸው። በረሃብ ምክንያት ለቅሶ የሚያሰሙት የእነዚህ የየቲም ሕፃናት ሁኔታን ሲመለከቱ በጣም አመማቸው። ከአገልጋያቸው ነስላም ጋር ተመልሰው ወደ መንግሥት ግምጃ ቤት በመሄድ ዱቄት ያለበት ከረጢት አወጡ። እንዲሁም ዘይትና ስኳር ያዙ። አገልጋያቸውን አሸክመኝ አሉት። አገልጋዩም ላሸክሞት ወይስ ሊሸከሙለት አላቸው። ዑመርም የለም አሸክመኝ! አንተ በዕለተ ትንሣኤ የኔን ኃጢአት ትሸከማለህ፣ እንዲህ አሉት። የምግብ ሸቆጦቹን ዑመር ተሸክመው ፈጥነው ወደ ሴትየዋና ልጆቹ ሄዱ። ያመጡትን ዱቄት፣ ዘይትና ስኳር ፊት ለፊት ዘረገፉላት። ከእነዚህ ውስጥ የተወሰነውን አውጥተው ለህፃናቱ ምግብ እንዲዘጋጅላቸው አደረጉ። ምግቡ በቶሎ ይበስል ዘንድ በትንፋሻቸው እሳቱን እንዲቀጣጠል ቆሰቆሱት። ምግቡ እንደበሰለም ዑመር ለሕፃናቱ እያወጡ አዳሏቸው። የቀረውን ዱቄት፣ ዘይትና ስኳር እዚያው ተውላቸው። ከዚያም ዑመር ለሴትዬቱ እንደዚህ አሏት፣ ነገ የምእመናን መሪ ዘንድ ሂጂና እዚያው ታገኘዋለሽ። ዑመር ሕፃናቱ ስቀው እስከሚጫወቱ ድረስ ለማየት ጠበቋቸው። አስለምነት ተባለው አገልጋያቸው ህፃናቱ ወደዚህ ሲመጣ ሳያቸው እያለቀሱ ነበር። ስቀው ሲጫወቱ እስካልተመለከትኳቸው ድረስ ከዚህ መሄድ አልወደድኩም አሉት። ሴትየዋ በነገኛው ዑመር ወደ ነገሯት ቦታ ስትሄድ የምዕመናን መሪ እርሳቸው መሆናቸውን አወቀችና ደነገጠች፣ ፈራችም። አትፍሪ አትደንግጭም አሏት ዑመር። ከዚያም ከሙስሊሞች ግምጃ ቤት ለእርሷም ለልጆቿም የሚሆን